ሚሊዮን ጊዜ እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። የኢትዮጵያ ቀይ ባህርን የማግኘት ጉዳይ አይቀሬ ነው። ይህ ለኢትዮጵያን ተስፋን የሚሰጥ ንግግር ጠቅላይ ሚኒስትር አብይ አህመድ ትናንትና ጥቅምት 18 ቀን 2018 ዓ ም በተካሄደው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽና ማብራሪያ ላይ የተናገሩትም ነው። የኢትዮጵያ የባህር በርን አስመልክተው የጠቅላይ ሚኒስትሩን አስገራሚ ምላሽ በዝርዝር እናስደምጣችኋለን። እስራኤል ሐማስ የተኩስ አቁሙን ጥሷል ስትል ከወነጀለች በኋላ በፈጸመችው ጥቃት በርካቶችም ተገደሉ። እስራኤል ሐማስ ስምምነት የተደረሰበትን የተኩስ አቁም ጥሷል በሚል በፈጸመችው ተከታታይ የአየር ድብደባ ቢያንስ 33 ፍልስጤሚያን መገደላቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲና የሆስፒታል ምንጮችም ገልጿል። እስራኤል መከላከያ ሚኒስትር እስራኤል ካትዝ ሐማስ ማክሰኞ ዕለት የእስራኤል ወታደሮችን አጥቅቷል ሲሉም ወንጅለውታል። ከዚህም ባሻገር የታጋቾች አስክሬን ሲመለስ ጥሰት ተፈጽሟል ብሏል። አማስ ከጥቃቱ ጋር ምንም ግንኙነት እንደሌለው በመግለጽ ለተኩስ አቁሙ አሁንም ተገዢ መሆኑንም አስታውቋል። ሌላኛው የምንመለከተው አንኳር ጉዳያችን ነው። ሺጂንፒንግና ትራምፕ ሐሙስ እንደሚገናኙ የቻይና የውጭ ጉዳይ ሚኒስትር አስታውሷል። ስብሰባው በደቡብ ኮሪያ የወደብ ከተማ ቡሳን እንደሚካሄድ ሚኒስተሩ በመግለጫውም ጠቅሷል። ፕሬዝዳንቶቹ በቻይና አሜሪካ ግንኙነትና ሁለት ወገኖች የጋራ ጉዳዮች ዙሪያ ሐሳብ ይለዋወጣሉም ተብሏል። ይህንንም ይዘናል። ትራምፕ የዩክሬን ግጭት ይፈታል የሚል እምነታቸውን አጠናክረው ገለጹ። ያልተፈታው ብቸኛው ግጭት የሩሲያና ዩክሬን ነው፣ ግን ይፈታል። ከፕሬዝዳንት ፑቲን ጋር ባለን ግንኙነት የተነሳ ቀላል እንደሚሆን አስቤ ነበር። ትንሽ የተለየ ሆኖ ተገኝቷል። ግን ይፈታል ብዬ አስባለሁ ሲሉ ዶናልድ ትራምፕ በደቡብ ኮሪያ በተካሄደው የእስያ ፓሲፊክ የኢኮኖሚክ ትብብር ዋና ስራ አስፈጻሚዎች ጉባኤ ላይም ተናግረዋል። በዝርዝር እንመለከተዋለን። የሱዳን ጦር የኤልፋሸር ከተማን በፈጣን ድጋፍ ሰጪ ኃይሎችም ተነጠቀ። የሱዳን ወታደራዊ አዛዥ ጦር ሰራዊት ከመጨረሻው ምዕራብ ኤልፋሸር ከተማ ለቆ መውጣቱንና የፈጣን ድጋፍ ሰጪ ኃይሎች አርሴፍ ከተማውን መቆጣጠሩንም አረጋግጠዋል። እስከ መጨረሻው አብራችሁን ስትቆዩ ዝርዝሩን እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን፣ በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን፣ እንደምንቆያችሁን ከዚህ በላይ በአጭሩ ያስደመጥናችሁን ዘገባዎች በዝርዝር እናደርሳቸዋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጃዎቹም ማለፍን። ሚሊዮን ጊዜ እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ የኢትዮጵያ ቀይ ባህርን የማግኘት ጉዳይ አይቀሬ ነው ሲሉ ጠቅላይ ሚኒስትር አብይ አህመድም ተደምጠዋል። ጠቅላይ ሚኒስትሩ ይህንን ያሉት ትናንትና ጥቅምት 18 ቀን 2018 ዓም በተካሄደው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ላይ ምክር ቤቱ አባላት ያቀረበላቸው ጥያቄ በሰጡት ምላሽና ማብራሪያም ነው። ጠቅላይ ሚኒስትሩ በማብራሪያቸው የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ እየተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር መስራት፣ መተባበር ፍላጎታችን ነው ሲሉ ገልጸው በፍጹም የውጊያ መሻት የለንም በህጋዊና በንግግር ሊፈታ ይችላል ነው ብሏል። ለብዙ ሀገራት በተናጠል ተናግር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ አሁንም ለተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር ማግኘት ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግርን ስለሆነ እባካችሁ ሸምግሉን፣ መፍትሄ አምጡልን የሆነው ጥያቄያችን እኛ ሲሉም ተናግረዋል። ሆኖም እናሸማግላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ የሚሄድ አይመስለኝም ጉዳዩ ሲሉ አክለዋል። መረጃችን እንደቀጠለ ነው። እስራኤል ሐማስ የተኩስ አቁሙን ጥሷል ስትል ከወነጀለች በኋላ በፈጸመችው ጥቃት በርካቶችም ተገደሉ። እስራኤል ሐማስ ስምምነቱ የተደረሰበትን የተኩስ አቁም ጥሷል በሚል በፈጸመችው ተከታታይ የአየር ድብደባ ቢያንስ 33 ፍልስጤሚያን መገደላቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲና የሆስፒታል ምንጮችም ገልጸዋል። የእስራኤል መከላከያ ሚኒስቴር እስራኤል ካትዝ ሐማስ ማክሰኞ ዕለት የእስራኤል ወታደሮችን አጥቅቷል ሲሉ መንችለውታል። ከዚህም ባሻገር የታጋቾች አስክሬን ሲመለስ ጥሰት ተፈጽሟል ብለዋል። ሐማስ ከጥቃቱ ጋር ምንም ግንኙነት እንደሌለው በመግለጽ ለተኩስ አቁሙ አሁንም ተገዢ መሆኑንም አስታውቋል። የአሜሪካው ፕሬዝዳንት የተኩስ አቁም ስምምነቱ ምንም ነገር አደጋ ላይ አይጥለውም ሲሉ ቢሆንም እስራኤል ወታደሮቿ ኢላማ ተደርገው ጥቃት ከተፈጸመባቸው ምላሽ መስጠት አለባት ብሏል። እስራኤል ማክሰኞ ዕለት በፈጸመችው የአየር ድብደባ በጋዛ ከተማ ቤቴ ላሄ፣ አልቦሪጅ፣ ኑራሪስት ና ካኒዮኒስ የሚገኙ ቤቶች ትምህርት ቤቶችና የመኖሪያ ህንፃዎች ጥቃትም ደርሶባቸዋል። የጋዛ ሲቪል መከላከያ ኤጀንሲ ቃል አቀባይ ለቢቢሲ እንደተናገሩት የህይወት አድን ሰራተኞች በተደጋጋሚ በሚፈጸመው የአየር ድብደባ መካከልና በግባት ጥረት ውስጥ የሆነው አስቸጋሪ ሁኔታ መካከል ህይወት ለማትረፍ እየሰሩ ነው ብሏል። የተወሰኑ ያልተገኙ ሰዎች በፍርስራሽ ውስጥ ናቸው። በዚህም የተነሳ የሟቾች ቁጥር ይጨምራል የሚል ፍርሃት አለን ብለዋል። ማክሰኞ ምሽት ለእስራኤል ጠቅላይ ሚኒስትር ጽህፈት ቤት በሰጠው አጭር መግለጫ የአገሪቱ ጦር ከባድ ድብደባ እንዲፈጽም መታዘዙን የገለጸ ሲሆን ምክንያቶቹን ግን አልሳወቅም። ጋትዝ ግን ማክሰኞ ዕለት ሃማስ በጋዛ በሚገኙ የእስራኤል ወታደሮች ላይ ጥቃት በመክፈት በደማቁ የተሰመረውን ቀይ መስመር ጥሷለን ብለዋል። ሐማስ ወታደሮቹ ላይ ጥቃት በመፈጸሙ እንዲሁም የሰው ታጋቾችን ለመመለስ የገባውን ስምምነት በመጣሱ በተደጋጋሚ ዋጋ ይከፍላል ሲሉም አስጠንቅቋል። የእስራኤል ጦር ባለስልጣን ሐማስ ጥቃቱን የፈጸመው በተኩስ አቁም ስምምነት መሰረት በእስራኤል ጦር ቁጥጥር ስር በሚገኘው የጋዛ አካባቢ በቢጫው መስመር ምስራቃዊ ክፍል መሆኑንም ተናግሯል። እስራኤል መገናኛ ብዙሀን ማክሰኞ ዕለት በፋራ የሚገኝ የእስራኤል ወታደሮች የጸረ ሚሳኤልና ስናይፐር ጥቃት እንደደረሰባቸውም ዘግቧል። የፍልስጤን ሚዲያዎች በተመሳሳይ ሰዓት የእስራኤል ጦር ድብድባዎችን በመፈጸም መጀመሩንም ተናግሯል። ማክሰኞ ምሽት የእስራኤል ጦር ጥቃት ከፈጸመ በኋላ የአይን ምስክሮች ጋዛ ከተማና ካን ዮኒስን ጨምሮ የተለያዩ አካባቢዎች ከፍተኛ ፍንዳታ መሰማቱንም ተናግሯል። ሐማስ ወታደሮቹ የእስራኤል ሰራዊት ላይ ጥቃት አለመፈጸሙን ገልጾ መግለጫ የወጣ ሲሆን የእስራኤል ጥቃትንም አውግዟል። ወደ ቀጣዩ መረጃችን አለፍን። ጂንፒንግ እና ትራምፕ ሐሙስ እንደሚገናኙ የቻይና የውጭ ጉዳይ ሚኒስትር ማስተዋወቀ። ሰብሰቦ በደቡብ ኮሪያ የወደብ ከተማ ቦሳን እንደሚካሄድ ሚኒስትሩ በመግለጫውም ተከሷል። ፕሬዝዳንቶቹ በቻይና አሜሪካ ግንኙነት እና በሁለቱ ወገኖች ጋር ጉዳዮች ዙሪያ ሀሳብ ይለዋወጣሉ ተብሏል። ትራምፕ ከእስያ ፓሲፊክ ኢኮኖሚክ ትብብር ጉባኤ በፊት ከጥቅም 19 እስከ 20 ድረስ የሚካሄዱ ዝግጅቶችን ለመታደም ደቡብ ኮሪያን በመጎብኘት ላይ ይገኛሉ። አሜሪካ ፕሬዝዳንት ከሺጂንፒንግ ጋር ከተገናኙ በኋላ ከቻይና ጋር ስምምነት እንደሚጠብቁ ቀደም ሲል ተናግረውም ነበር። ከቅርብ ጊዜያት ወዲህም ውጥረት የነገሰበት የሁለቱ ሀገራት ኢኮኖሚያዊ ግንኙነት በዋሽንግተን እና በቤጂንግ የንግድ ጦርነት ተብሎም ይገለጻል። ሺ ጂንፒንግና ትራምፕ ለመጨረሻ ጊዜ የተገናኙት በአሜሪካ ፕሬዚዳንት የመጀመሪያ የስልጣን ዘመን በ2019ም ነበር። መረጃችን እንደቀጠለ ነው። ትራምፕ የዩክሬን ግጭት ይፈታል የሚል እምነታቸውን አጠናክረውም ገለጹ። ያልፈታሁት ብቸኛው ግጭት የሩሲያና ዩክሬን ነው። ግን ይፈታል። ከፕሬዚዳንት ፑቲን ጋር ባለን ግንኙነት የተነሳ ቀላል እንደሚሆን አስቤ ነበር። ትንሽ የተለየ ሆኖ ተገኝቷል። ግን ይፈታል ብዬ አስባለሁ ሲሉ ዶናልድ ትራምፕ በደቡብ ኮሪያ በተካሄደው የእስያ ፓስፊክ የኢኮኖሚክ ትብብር ዋና ስራ አስፈጻሚዎች ጉባኤ ላይ ተናግሯል። የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ትራምፕ በዩክሬን ዘላቂ ሰላም እንደሚፈልጉና የዩክሬን የጦር መሳሪያ ለማቅረብ የሚያስችሉ ሁኔታ ለመፍጠር እንደማይሹ ሩሲያ ተስፋ ታደርጋለች ሲሉ ቀደም ብለውም ተናግዷል። የሩሲያ ፕሬዚዳንት ልክ መልእክተኛ ክሪል ዲሚትሪቭ ትራምፕ በዩክሬን ሰላም ስምምነት ላይ የሚያደርጉት ጥረት ከንቱ እንዳልሆነ ባለፈው ሳምንትም ተናግዷል። ወደ ቀጣዩ ዜናችን አለፍን። የሱዳን ጦር የኤል ፋሸር ከተማን በፈጣን ድጋፍ ሰጪ ኃይሎችን ማስነጠቀ የሱዳን ወታደራዊ አዛዥ ጦር ሰራዊት ከመጨረሻው ምዕራባዊ ኤል ፋሸር ከተማ ለቆ መውጣቱን እና የፈጣን ድጋፍ ሰጪ ኃይሎች አርሴፍ ከተማይቱን መቆጣጠራቸውንም አረጋግጧል። ጀነራል አብዱል ፈታህ አልቡራን በቴሌቪዥን ቀርበው ባደረጉት ንግግር በሰላማዊ ሰዎች ላይ ስልታዊ ውድመትና ግድያ ለማስቀረት ሲባል ሰራዊቱ ለቆ እንዲወጣ ማጽነቃቸውንም ተናግዷል። የቀሩትን ዜጎችና የቀሩትን የከተማ ነዋሪዎች ከጥፋት ለመጠበቅ ከአካባቢው አመራሮች ጋር ለቅቀው መውጣትና ወደ ደህና ቦታ እንዲሄዱ ስምምነት ላይ መደረሱንም ተናግሯል። የተባበሩት መንግስታት ድርጅት በቅርብ ቀናት ውስጥ በአርኤስኤፍ የተፈጸመውን የግፍ ሪፖርቶች በማንሳት ሰላማዊ ዜጎች በሰላም እንዲንቀሳቀሱም ጠይቋል። የከተማው መያዝ አርኤስኤፍ በዳፋር የሚገኙትን አምስቱን የክልል ዋና ከተሞች እንዲቆጣጠርም ያስችሏል። ይህም በደቡብ ዳፋር ዋና ከተማ ኒያላ ያለውን ትዕዩ አስተዳደርም ያጠናክራል። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ የተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስን በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።